በቃ አንተም ተረዳና፣ በቃ ከይወታችን እንጣለን። ምን ማለት ነው ፋሲል? ስጀመር እኔ ከአንተ በፊት እሱን ነው የማውቀው። ማን ነው ግን እንደኔ በዚህ ልጅ ደሞ የተንተከተከ ደሞ የፈላ የሆነ? ዛሬ ማለት ነው ይሄ ፋሲል ተብዬው በጣም ነው ደሜን ያፈላው። በጣም ሰላም፣ ሰላም፣ እንዴት ናችሁ ውድና የተከበራችሁ የእኔ ቤተሰቦች? በያላችሁበት አለም ዳርቻ ሰላማችሁ ብዝዝብ ተረፍረፍ ይበልኝ። ያልኩኝ እንግዲህ ዛሬም እንግዲህ ዛሬ በጉጉት ሲጠበቅ የነበረው የቅመማና የብሩኬ ጉዳይ ዛሬ ተከስተዋል። እንግዲህ ዛሬ እውነት ለመናገር ጉዳዩ ያልቃል ይቋጫል ብዬ ነበር፣ ግን ጭራሽ እየባሰና እየቀጠለ ነው የመጣው። አንዳንድ ጊዜ ግን እግዚአብሔርን በጣም ከባድ ናቸው ነገሮች ማለት ነው። ለምን እኔ ራሴ በብሩኬ ቦታ በሆን ብያሰብኩትና ሁላችንም አንድ ሰው ላይ የሆነ ነገር ሲፈጠር ብለን ማሰብ ያለብን በዛ ሰው ቦታ ላይ እኔ በሆን ብላችሁ አስቡ። ሀይሚ ምንም እንኳን ያህል ፕራንክ እያደረገች ቢሆንም ግን ደግሞ ብሩኬ ይወዳታል። ሌላ ሰው ደግሞ እንደዛ አይነት ቃል ሲናገረው ውስጡ የማይከፋበት ምንም እንኳን እሱ ቢጠረጥር ራሱ እሱ የማይከፋበት ምንም ምክንያት የለም። እውነት ለመናገር እኔ እንጃ ብሩኬ በጣም እያሳዘነኝ ነው ትናንትናም ዛሬም የእውነት ትናንትና ልቤ ስብር እኔ ያለው፣ በቃ እሱ እንደዛ ሲሆን ሳየው፣ እሱ እንደዛ ቀስሙ ስብር ሲል ሳየው በጣም ነው ያሳዘነኝ። የእውነት እና ፋሲል ተብየው ማለት ነው፣ አነጋግርህን አስተካከል። ስነ ስርአት ይኖረ። ምክንያቱም ጨረቃ ፋሚሊ አፍ ውስጥ ገባህ ማለት እኔ እንጃ፣ ማሩኝ ብለህ ራሱ የሚለቁ አይመስለኝም ትላንትና ከትላንት ወዲያ እንኳን እንደዚህ ቃላ በድፍረት ሳትናገር ራሱ በጣም ብዙ ልጆች እንግዲህ እየዘቀዘቁ ሲተክሉክ ነው የዋሉትና ና ዛሬ ደግሞ ጭራሽ ብሩኬን ከህይወታችን ውጣ እያለ ነበር ና ምንም እንኳን ስራ ቢሆን በስነ ስርዓት ስራ እንጂ፣ ያልሆነ ቃል ካፈህ ባታወጣ መልካም ነው እላለሁ። ለምን ለራስህ እንኳን ሀይምዬ እንግዲህ የመጣችበት ምክንያት በነገራችን ላይ ከትላንትና የተለየ ምንም ነገር የለም። ምንም የተለየ ነገር የለም። ያው ጭቅጭቅ ነው፣ ንዝንዝ ነው። ለየት የሚያደርገው የዛሬው ደግሞ ፋሲል ተብዬው ነው። ይሄ ሰውዬ አነጋገሩ፣ ለብሩኬ የሚሰጠው መልክ፣ የሚነጋገራቸው ንግግሮች፣ ካፉ የሚወጣው ነገር በጣም ያስጠላል። ጭራሽ ከህይወታችን ውጡ ነው ያለው ጭራሽ ከህይወታችን ውጣ፣ ብሩኬን ማለት ነው። እና በጣም ነው የደበረኝ የኔ፣ እውነት ለመናገር በጣም ነው ያናደደኝ እንደዚህ ማለቱ ማለት ነው። ምንም እንኳን ስራ ቢሆን ያው ፕራንክ መሆኑን አውቃለሁ፣ ግን አላቅም። የሚወዳትን ከሚወዳት ሴት አጠገብ ቆሞ ከኛ አራቅ ማለት ይህ በጣም ድፍረት ነው ብዬ ነው የማስበው። ድፍረት ነው፣ እውነት በጣም ተዳፈርክ። ስለዚህ ከህይወታቸው ብትወጣ መልካም ነው እና እንግዲህ ዛሬ አመጣጦ ህይሚ ቀለበቱን ልትሰጠው ነው፣ ለፋሲል ቀለበቱን ልመልስለን ነው። እሱ ደግሞ ያው ቀለበቱን አልቀበልሽም፣ ቀለበቱን ሳይሆን አንቺን ነው የምፈልገው፣ ከአንቺ ጋር ግንኙነት እንዲኖረኝ ነው የምፈልገው ምን ማለት ነው የዚህ ጋር አስገድደህ ነው እንዴ እሷን ግንኙነት የሚኖርህ ከሷ ጋር እሷ ሳትፈልግህ እሷ ሳትወድህ ነው እንዴ እንዴ ምን ሆነህ ነው አነጋገርህ እራሱ ማለት ነው በጣም ነው የሚደብረው እሷ ሳትፈልግህ እሷ ሳትወድህ እንዴ ነው ግንኙነት ሊኖርህ የሚችለው አሁን እኮ አንቺን አይደለም አንቺ ቀለበቱን አይደለም ፈልገው አንቺን ነው የምፈልገው አለ በዛ አለቀ አንዳንድ ጊዜ ግን ማለት ነው አንዳንድ ወንዶች የሆነ በቃ በጭንቅላታቸው ሳይሆን በሆዳቸው የሚያስቡት ነገር በጣም ነው የሚደብረው። ብሩኬ የሆነ ጊዜ ላይ ፖስት ያደረገው ነገር ትዝ አለኝ። አንዳንድ ሰቦች በቅንጭላታቸው ሳይሆን በሆዳቸው ማሰብ ጀምረዋል ብሏል፣ እና ያ ነገር ነው ትዝ ያለኝ። እውነት ለመናገር ናገር በቃ እዛ ጋር የሄድኩት ሩጭ እንዲ ብሩኬ የተነጋገረው ንግግር ብዬ ማለት ነው። እና እንግዲህ ቀለበቱን አልቀበልም ሲላት አይሚ ቀለበቱን ወርውረዋለች። በሚገርመው ነገር ድፍረቱ የድፍረቱ ድፍረት ብሩኬ ፊት የሆነ ልታገላት የሆነ የሆነ ነገር ሊሰግጥ ፈለገ እና ብሩኬ ደግሞ እንዴ ምንም ቢሆን እኔ እያለሁ እንደዚህ እንደዚህ ልትሳፈጥማ አችልም ወንድ ልጅ ነኝ እኔም እንደ ወንድ ልጅ ደግሞ ከፊት ከጎንህ ቆም ያለው እንደ ወንድ ልጅ አጠገብ ሆኛለሁ ማለት ይቅርታ ጠይቂው ልክ እሱ እንደ ተበዳይ ሆኖ ህይሚ ይቅርታ እንድጠይቀው እያደረገ ነበር ብዙ ነገር እና እዚህ ጋር ያየሁት ነገር ምንድነው ብሩክ በጣም አገናዛቢ ልጅ ነው እና አሁን እኮ ከሷ እንዳይሆን እሱ እንደተበደለ እየገባው ነው። ምክንያቱም ቀለበት እሺ ብላ ተቀብለዋለች። ከዛ ደግሞ ናብሩክ ያለበት ሁኔታ አሁን ላይ እጅግ በጣም ከባድ ነው። በሃይሚ በኩል እንዳይሆን ያው እሱም ወንድ ስለሆነ ሃይሚ ያደረገችው ነገር እያናደደው ነው፣ እያበሳጨው ነው። እሱን ታይ እንዳይላት ደግሞ ያው እሱን እንደ ተበዳይ ሆኖ ነው ልጁ የቀረበው። ሁለተኛ ነገር ደግሞ ሃይሚን በቃ ከሱ ሁኝ እንዳይላት ልጁ በጉልበት ነው በቃ እንትን ሊል የፈለገው በግዴታ ነው። ሃይሚ ደግሞ ያልፈለገችው ህይወት ውስጥ እንድትገባ አይፈልግም ብሩኪ። ስለዚህ አሁን እሱ ምንድን ነው መካከል ቤት አጣብቂ ላይ ነው ያለው ብሩኪ፣ በጣም አጣብቂኝ ውስጥ ማለት ነው። እና እኔ እንጃ ከባድ ነው። ቢያንስ ዛሬ ቢጨርሱት፣ ዛሬ ቢያልቅ ጥሩ ነበረ። ነገሮች እየቆዩ በሄዱ ቁጥር እየረፈደ በሄደ ቁጥር ሌላ ጣጣ ሌላ ችግር ነው የሚመጣውና እንደኔ እንደኔ ፕራንኩ ይበቃል ባይ ነኝ። እዚህ ላይ ቢበቃ ሃይሚዬ ቢበቃ ባይ ነኝ እኔ። አሁንም ቢሆን ሃይሚን አምናታለው ይህንን ነገር በፍጹም አታደርገውም። በቃ ለስራ ነው እንደዚህ የመጣችው እንጂ ሃይሚ ሲጀመር እኮ ማለት ነው አሁን እኔ እናንተ እኮ በቅርብ ነው የምንተዋወቀው፣ አንተንም ብሩኬንም የማቀው ከአንተ በፊት ነው እያለች ነው። ሶ ይህንን ነገር ያደረገችው በብሩኬ ላይ ነው ማለት ነው። እሷ እንደምትለው ከሆነ ሀይሚ እያወራች ያለችው ነገር ከዚህ ልጅ ጋር የተዋወቀችው ቀለበት ያደረገችው በብሩኬ ላይ እንደሆነ ነው። ብሩኬን ካወቀችው ወዲህ እንደሆነ ነው እያወራች ያለችው። ሶ ሀይሚ እንዴት ቤት እንዴት መንገድ ቤት ቤት ተደርጎ ነው ላይ በዚች አንድ አመት ውስጥ ከብሩኬ ጋር ምን ሰዓት ተለያይተው ነው መቼ መቼ ነው ቀለበት የማድረግ ደረጃ ከዚህ ልጅ ጋር የማውራት ደረጃ ሚስጥር የማውራት እንዴት እንደተደርጎ ነው ይህ ነገር እውነት ሊሆን የሚችለው ስለዚህ ቤተሰቦች እውነት አድርጋችሁ ምርር አድርጋችሁ የእውነት የምታወሩ ሰዎች ተሳስታችኋል ፍጹም ይሄ ትክክል አይደለም ሀይሚ አታደርገውም ስራ እየሰራች ነው ሀይሚዬ ተስራበት ግን ደግሞ ቡራ በጣም እያሳዘነኝ ነው፣ እውነት ለመናገር ና እንግዲህ፣ ቡራን ደግሞ በውስጥ ለማውራት እንሞክራለን። ትራንክ እንደሆነ ግን ያው አንዳንድ ጊዜ በጣም ብዙ ሰው ስለሚጽፍላቸው የሚጻፍላቸውን ኮሜንት ያዩትም ና ብሩኬ ባክህ ጠንከር በል አትሽመድመድ።